የሀገር ፍቅር አገር መውደድ፣ በጋራ መቆም፣ እውነተኛ አንድነትን መገንባት፣ አብረን ተባብረን መስራት፣ ሰርተን መበልጸግ፣ ከዛ ደግሞ ሁላችንም ተጠቃሚ መሆን የሁላችንም ርብርብ ይጠይቃል ብያምናለሁኝ። የአንበሳውን ድርሻ ድርሻ ወስዳ የሰራችው አርቲስት ዓለምፀሃይ ወዳጅ ወዳጆ ናት። የተወሰነ የተወሰነ አስተዋጽኦ አድርገናል። ይህንን የሚያክል ስራ እሷ ተነሳስታ ስትሰራ እኛ እዚህ አካባቢ ማሳመር ምድረ ግቢዋን ማሳመር የምትሰራው ስራ ላይ የተወሰነ አስተዋጽኦ ማድረግ የውዴታ ጉዳይ ሳይሆን ግዴታችን ነው። አካባቢው እያማረ ነው። ሁሉንም ነገር የተወሰነ ሰው አይሰራው፣ መንግስትም አይሰራው። ምን ችለውን ያክል የተወሰነ ጠብ የምትል ነገር ከሰራን ይደማመርና ያጎላናል፣ ሁላችንንም ያደምቀናል፣ ያስተዋውቀናል፣ ያኮራናል። ስለዚህ ይሄ የባህልና የትምህርት ማዕከል እንደዚህ አይነት ሰዎችን ለማፍራት ትልቅ ጥቅም አለው ብዬ አስባለሁ። በምንሰራው ስራ ውስጥ ዛሬን ብቻ ሳይሆን የነገውን ትውልድ አስበን የተሰሩ አሻራዎች ከትውልድ ትውልድ እየተሸጋገሩ ጥቅም መስጠት እንዲችሉ ሀገር እንዲያኮሩ አስበን ደክመን ከሰራን ሁልጊዜ ግዜ የሰራነው ስራ ሳይበላሽ፣ ሳይጠፋ፣ ሳይወድቅ፣ ሳያረጅ፣ ሳይፈርስ ለረጅም ጊዜ ማገልገል እንደሚችል ማሳያ ነው። ይህ ቤት እንደዛ ባይሰራ ኖሮ ዛሬ ከመቶ 20 ዓመት በኋላ ልንጠግነውም፣ ልናድሰውም ልናሳምረውም አንችልም። በትውልዳችን ውስጥ አንዳንድ የሚሰሩ ስራዎች ከተሰሩ የተወሰነ ጊዜ በኋላ ችግሮች ሲገጥማቸው እናያለን። ትውልዱ ከዚህ ቢማር ይጠቀምበታል ብዬ አስባለሁ። በሌላ በኩል ፒያሳ በጣም እድለኛ ናት። በርካታ ቅርሶች አሉ እዚህ አካባቢ ቱሪስቶች ቢመጡ አንዱን ቀን ሲጎበኙ ብሉ ጊዜያቸው ሙሉ ሊይዛቸው የሚችል ስራ ተሰርቷል። ብዙ አቧራ ለብሰው የነበሩ ቅርስ ሳይሆን አሮጌ ቤቶች ብለን የምንላቸው የከተማችን ታሪክ፣ ባህል በተለይም ደግሞ ከኪነ ህንፃ አሻራችን አንጻር ትልልቅ ቅርሶች ነበሩን። እነዚህ ቅርሶች በአሮጌ ቤት ስያሜ የተቀመጡ እንደነበሩ ይታወቃል። ስማቸውንም አናቀም ታሪካቸውንም አናቀም ነበር። እንደምታቁት በኮሪደር ልማት የአዲስ አበባ ከተማ የቅርስ የባህል፣ የታሪክ ትንሳኤ ዘመን ሆኖልናል። ለዚህ ደግሞ ክብርት ከንቲባ እንደኛ ስምንት ሰዓት እየሰራች ሳይሆን ሀያ አራት ሰባት እየሰራች ከተማችን ከዓለም ተወዳዳሪ ከተማችን የባህል፣ የታሪክ፣ የቱሪዝም ማዕከል እንድትሆን ስላደረገች በዚሁ አጋጣሚ በመጠቀም ክብር እንዲገባት ጠይቃለሁ። መቶ ሀያ ዓመታት ባስቆጠረው የብዙ ተቋም ታሪክ ባለቤት በሆነው በቢትወደድ ኃይለጊዮርጊስ ወልደ ሚካኤል የቅርስ ግቢ ውስጥ ተገናኝተን የጥበብና የጠቢባን ማዕከል ለማድረግ በመብቃታችን ሁላችሁም ሁሉም ኢትዮጵያዊ ሊኮራ ይገባል። የፈጠራ ባለሙያዎች የኔ ነው የሚሉት የጥናትና የምርምር ቤት እንዲኖራቸው የሚያስችለው ግቢ ጥበባቸውን ለህዝብ የሚያቀርቡበት እንዲሁም ሁሉም ኢትዮጵያዊ ባህሉን የወግቃውን ጌጡን፣ ጥበቡን፣ ልብሱን የሚያሳይበት ኤግዚቢሽን ቀርቧል። ክብርት ከንቲባ ማዕከሉን መጥተው በጎበኙበት ወቅት ደረጃውን የጠበቀና ውበቱም የተሟላ እንዲሆን መመሪያ ሰጥተው የአዲስ አበባ አስተዳደር ይህንን ግቢ የጎደለውን በመሙላት ውብና ተገቢ ደረጃውን የጠበቀ በማድረጋቸው ላደረጉልን ከፍተኛ ትብብር ከልብ አመሰግናለሁ።